ሳይሮስ ላቡነ ሳይሮስ የተወዳችሁ ቤተሰቦቻችን መረጃችን ጀምሯል። ወደ ጥርክራችን በቀጥታ እናምራለን። በስማ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋእዝተ ዓለም ቅዱስ ስላሴ ክብር ምስጋና ይድረሰው። እመቤታችን ወላዲተ ተቃለም አምላክ አቅሮ የተማሳሪ ተምረት ቅድስተ ቅዱሳን ንጽሕተ ንጹሐን ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። ዛሬም እናንተን ያስተምሯቸዋል፣ ይመክሯቸዋል ብዬ አሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ የመጣሁ በቅድሚያ እንግዲህ እንድናደምጠው የምወደው የርዕሰ ሊቃውንት አባታችን አባ ገብረ ኪዳን ነው። ስለተሰደዱ ሰዎች ማለት ምን ማለት ነው? በእንተ ቅድሳት ላይ ስማቸው እየተነሳ ስለ ስዱዳን ለሆኑ እናት አባቶች፣ እህቶች፣ ወንድሞች በአጠቃላይ ስለ ስደተኞች ይጸልያልና እሱ ምን ማለት ነው? ርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር ወደ ማደሪያቸው በሰላም ይመልሳቸው ዘንድ ስለተሰደዱ ሰዎችን ማልዳለን ይላል። ዲያቆኑ እናቴ፣ እሱም ተሰዶ እንደሆነ እንጃ። ስለተሰደዱ ሰዎችን ማልዳለን ይላል። ስለተሰደዱ ማለት እኮ ጅማ፣ ጅንካ፣ መቀሌ፣ ባህርዳር፣ ጎንደር ስለሄዱ ማለት አይደለም። እግዚአብሔር ስለተሰደዱ ሰዎች ማለት ነው። ስለተሰደዱ ሰዎችን ማልዳለን ሲል ሰምታችሁ ታውቃለች። አሁን እዚህ ቁመን ልባችን ግን የለም ማለት ነው። ያ ነው ስደተኛ ማለት ማለት ነው። ይመጣል። በዓል ያከብራል። ከጸሎት ስደተኛ ነው። ከጾም ስደተኛ ነው። ከእርቅ ስደተኛ ነው። ከሰላም ስደተኛ ነው። ከቁርባን ስደተኛ ነው። ከመልካም ነገር ስደተኛ ነው። አካሉ ግን ቤተ ክርስቲያን ይመጣል። እሱም ተመስገን ነው። ይሄም ከጠፋ ደግሞ ችግር ነውና ስለዚያ ነው ስለተሰደዱ ሰዎች እንመልሳለን፣ እንማልዳለን ቅዱስ ዮሐንስ አፈወርቅ ይላል። ድሮ አባቶቻችን ከዓለም ወደ እግዚአብሔር ነበር የሚሰደዱ፣ ደግሞ ዛሬኛ ከእግዚአብሔር ወደ ዓለም እንሰደዳለን እግዚአብሔር ወደ ዓለም እየተሰደድን ስለሆነ እኛ የኃጢአታችን ስደት ይብቃ። ያ ከበቃ እግዚአብሔር የሥጋውን ስደት ያቆመዋል፣ የሥጋውን ስራት ያቆመዋል፣ የሥጋውን ደም መፍሰስ ያቆመዋል። እኛ ወደ ልባችን እንመለስ። መልሰኝ እመለሳለሁ እንበል ሁላችንም። እውነቴን ነው ጌታዬ መልሰኝ እመለሳለሁ፣ ሳበኝ እከተልሃለሁ ማለት አለብን። ከወደቅንበት ሁነን ፈጣሪያችንን ማሰብ አለብን። እግዚአብሔር የማስተባበር አምላክ ይመስላችኋል እግዚአብሔር የሳንቲም ድቃቄ ችግር ይቸግረዋል። እግዚአብሔር የጧፍ ይቸግረዋል። ፀሐይ፣ ጨረቃ፣ ከዋክብትን ላይጠፉ ያበርቃቸው እሱ አይደለም እንዴ? ለምድር ጽጌያትን የሰጠ እሱ አይደለም እንዴ? ለበጉ ለከብቱ፣ ለፍየሉ ስብን የሰጠ እሱ አይደለም እንዴ? እሱ ምን ይቸግረዋል? ለውሃ ጉልበትን የሰጠው እሱ አይደለም? መብረቅን ሳይዋጋ ድል እንዲነሳ ያደረገው እሱ አይደለም? ደመናውን ያለአቅሙ ውሃ ተሸክሞ እንዲንጎራደድ ያደረገው እሱ አይደለም አዳራሹን በውሃ የሰራው እሱ አይደለም እንዴ? ወረሰ የደመና መከዶ ደመናን ጫማ ያደረገው እሱ አይደለም? እሳት የሚነድለት እሱ አይደለም? እግዚአብሔር አይቸግረውም። እግዚአብሔር የፈለገው ልብ ነው። እግዚአብሔር የፈለገው ሕሊና ነው። እግዚአብሔር የፈለገው ሰው ነው። እግዚአብሔር የፈለገው ከቤቱ ሰው ስለታጣ ቤቱ እየተቃጠለ ነው። ከቤቱ ሰው ይታረዳል። ከቤቱ ሰው ይሞታል። የክርስቲያኖች ደም ከበግ ደም አንሶ ይፈሳል። የሁሉ የሆነበት እኛውን ያመጣ ነው። የሰፈርነው እንቁና ነው እያገኘን ያለ ነው ያልሰራ ነው ኃጢአት ተቆጥሮ ምን ይገኛል? ሁሉን አድርገናል፣ በእውነቱ ማለት ነው ከጽድቅ በቀር እና እግዚአብሔር ይመልሰን። እንደዚህ ያሉትን ሰዎች እወቋቸው፣ አስታውላቸው፣ ተጓዙ። በጣም ሰውን ማወቅ ሰውን ማወቅ ምንድን ነው? ከባድ ነው። አንድ ጸሐፊ የተናገረውን ልንገራችሁ። ወደ መጨረሻው ዘመን ጠላትን ለይቶ ማወቅ እንደበረከት ይቆጠራል ብሏል። ገብቷቸዋል ለምንድ ነው ሰው ሁሉ ምን ስለሚሆን ነው አስመሳይ ስለሚሆን ሁሉ አስመሳይ ስለሚሆን በመጨረሻው ዘመን ጠላትን ማወቅ ራሱ በረከት ነው አይገኝም ሰው እየቀማ የሚመጣ ሰው እንግዲህ አይገኝም እየሰጠ ነው የሚመጣ ይገርማችኋል እንግዲህ እንግዲህ የሚመጣው አስመስሎ ተቀብቶ የበግ ለምድ ለብሰው ነው ብሎ እንዲህ ባለቤቱ እና ሰውን ማወቅ ለይቶ ማወቅ ይገባናል አዋቆች ተደርገን ስለተፈጠር ለባውያን ማይምራን ስለሆን ወደ እውቀቱ ልውሰዳችሁ እናውቅ የሚገባን ዛሬ ልናውቀው የሚገባን ነሐሴ 24 ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ስለተሰደዱ ሰዎች ማለት ምን ማለት ነው ብሎ ነው የተነተኑት። የርዕሰ ሊቃውንት አባ ገብረ ኪዳንን አስተምሮ እናውቃለን። አንድ ወንድማችን ታዲያ የርዕሰ ሊቃውንት አባ ገብረ ኪዳንን የስህተት አስተምሮ ነው ብሎ ተቃውሞ ድምፁን አሰምቷልና አባታችን ምን ብለው ይሆን፣ ይህ ሰው ርዕሰ ሊቃውንት አባ ገብረ ኪዳንን ለማረም የተነሳው። ላስደምጣቸው፣ ይሄ ወንድም የሚለውን እንስማውና እዛ ላይ ሀሳብ እንሰጣለን። እስቲ ቪዲዮ ኑት ብንሰርቅም ባንሰርቅም እንኳን ክርስቲያን እንኳን ኦርቶዶክስ በጣም ያሳደጉኝ አባቴ ኑት አከብሮታለሁ፣ ግን እርሶን የሚከተል ብዙ ሰው ስላለ ደሞ ለዚህ ነገር መልስ እንሰጣለን። በጲላጦስ ፊት በደላችንን ተሸክሞ የሁላችንንም ዕዳ በራሱ አድርጎ ለሁላችን ሲል መስቀል ላይ በመጀመሪያ ስለዚህ ልጅ ቪዲዮ ለመስራት ሆነን ለመናገር አላሰብኩም ነበር ምክንያቱም የበለጠ የሱ ነገር ማሳየት ስላልፈለግኩ ማለት ነው። በዚህ ቪዲዮ ላይ የምታዩት ልጅ ኦርቶዶክስ ነኝ ይላል፣ ነገር ግን ምኑም ኦርቶዶክስ አይመስልም። ቤተክርስቲያን ሄዶ ቪዲዮ ይቀረጻል፣ ምን ይላል። ነገር ግን ያን ስለተቀረጸ ወይም ደግሞ ማህተብ ስላረገ አንድ ሰው ኦርቶዶክስ ነው ሊባል አይችልም። ወደ ዋናው ጉዳይ ስመለስ በዚህ ልጅ ዙሪያ ቪዲዮ ለመስራት አላሰብኩም ነበር፣ ነገር ግን ቪዲዮቹ እየተደጋገሙ ቤተክርስቲያንን በሚያስጠቃ መልኩ ቤተክርስቲያን ኢየሱስ ክርስቶስን በማታውቀው መልኩ ሌሎች ሰዎች ጋር እንዲሳል እያደረገ ቤተክርስቲያኗ ስርዓት ብቻ የምታስከበር እንጂ ኢየሱስ ክርስቶስን እንደማታመልክ በሚመስል መልኩ እያሳየ ያለው ነገር ሊያቆም ስላልቻለ ነው። ቪዲዮቹን ገብታችሁ ማየት ትችላላችሁ። ከአገልጋይ ጀምሮ እስከ ተራ መምን ከመምናን ደግሞ ከፍ ብሎ ደግሞ እንዲህ ሊቀውንቱን አባ ገብረ ኪዳንንም ሌሎቹንም ወደ መተቸቱ ገባ። በዚህ ቪዲዮ ሲጀምር አባ ገብረ ኪዳንን እየተቸነው ወይስ አይደለም የሚለው ራሱ ግራ የሚያጋባ ነው። እሳቸው ያሉበት ወይና እሱ የሚያስረዳበት ወይም ደግሞ የሚናገርበት መልኩ በፍጹም የተለያየ ነው። ይሁን ለኔ ወንድም አንድ መመክር ነገር አንተ ሞንክ፣ ሌሎች ልጆችም እየመጡ ይገኛሉ እዚህ ሶሻል ሚዲያ ላይ የአንገት ክር አድርገው እንዲሁም ደግሞ በየቤተክርስቲያኑ እየሄዱ እየተቀረጹ፣ ነገር ግን ቤተክርስቲያኗስ በጣም ብዙ ችግሮች እንዳሉና ኢየሱስ ክርስቶስ እንደምደብቅ እንደማታመልክ እያደረጉ የሚያስተላልፉ ሰዎች አሉ። ይሄ ነገራችሁ በፍጹም የሚቀጥል አይደለም። ያን ያልኩበት ምክንያት እውነተኛ ኦርቶዶክስ ከሆንክ፣ ካንተ ስለ ኢየሱስ ክርስቶስ አይ ነገር ማይሰበክም የምትል ከሆነ ሄደ በቤተክርስቲያን ደረጃ አባቶች አሉ እነሱ መጠየቅ እነሱ ጋር መማር ትችላለህ ካልሆነ ደግሞ ወንድሞችም አሉ እነሱ ሊያስተምሩ ይችላሉ ከዛ ውጪ ግን እነዚህን ሁሉ አማራጮች ትተህ ቤተክርስቲያኗ ኢየሱስ ክርስቶስ እንደማሰብክ ግን እያደረጋችሁ ስትመጡ ለእኔም ሆነ ለሌሎች ኦርቶዶክሳውያን እናንተ ታድሶ ወይም ደግሞ ፕሮቴስታንት ናችሁ መስቀል ስላረጋችሁ ብቻ ክርስቲያን ሊያስብላችሁ አይችልም ስለዚህ ቤተክርስቲያንን ከመተቸት በፊት ቆም ብላችሁ ልታስቡ ይገባል ይህ አካሄዳችሁ እመነኝ በምንም አይነት የሚያቆያችሁ ወይም ደግሞ የሚያዘልቃችሁ አይደለም ነገር ከነጎዳ የእናንተ ነገር የበለጠ እግዚአብሔር እያጋለጠው ይመጣል። በቤተ ክርስቲያኗ ውስጥና በቤተ ክርስቲያኗ ስርዓት ደስተኛ ካልሆናችሁ እንዳልኩ ተምረ ወይም ደግሞ ለማወቅ ሞክረህ ያም ደግሞ ካልገባ መውጣት ትችላል። ይሄ እናንተ ውሳኔ ነው። ከዛ ውጪ ግን እናንተም ሳትወጡ ቤተ ክርስቲያኗ ውስጥ ተቀምጣችሁ ሌሎች መምናኖችን ይዞ ለመውጣት የምታደርጉት እንቅስቃሴና እንዲሁም ደግሞ መምናኑን ግራ ለማጋባት የምታደርጉት እንቅስቃሴ ግን በፍጹም ተቀባይነት የለውም። እኛም ዝም አንልም፣ ቤተ ክርስቲያኗም ዝም አትላችሁም። ስለዚህ ከአሁኑ መንገዳችሁ እንዲህ ሁለት ቤት ለመጫወት የሚሞክሩ በማህበራዊ ሚዲያ ላይ አንቂ ነሞን የሚሞክሩ በርካቶች አሉ። ርዕሰ ሊቃውንት አባ ገብረ ኪዳንን መናገሩ ሳይሆን ሀሳቡ ከበድ ያለ ነው። እንዲህ አይነት ነገሮችን እንዲቆጠብ ልናደርግ ይገባል የሚል መልእክት አለኝ። ይህንታ ገብረ መድን እንየው። በአንድ ወቅት እንዲህ አሉ። አንድ ሰው ሊተኛ ሲል ገና ሲተኛ አሁነ ስነያድ የለም ቀኑን አሳልፈ ሌሊት ያመጣ እረፍት የምሰጠኝ የለም። እንዳልሞባይል አለ እያንከባለለ እያንሸራተተ እንደ ጋደም እንዳለ እያየ እንቅልፍ ይወስደዋል። ከዚያ ሲነሳ ብድግ የለም ሌሊቱን አሳልፈ መዐል ተሰጠኝ ማለት የለም። እንዳለ ብድግ ይልና አሁንም ያነሳና አሁንም ያያል። ከዚያ ካለች አት ያረጋል፣ ያንኳኳል፣ ያወራል። ከዚያ ልክ አይምሮ ላይ ጠዋት ላይ የገባ ወሬ ስለሆነ ጫጫታ ስለሆነ ጎሳ ስለሆነ ቀኑን ሙሉ የሚያወራው ጠዋት ያነበበውን ሲተኛ ያነበረውና ሲነሳ ያነበረው በቅላላ አንቆ አስሮ ይይዟል። ልክ በታነቀ ገደመድ ይጓዛል። እንዴት አድርጎ ነው ይሄ ሰው መዳን የሚችለው? ኦርቶዶክስ ጫጫታው ራስ ከዩቲዩብ የሰማው ከምን የሰማው ከጎግል የሰማው ከፌስቡክ የሰማው በቅላላ ከቻናል የሰማው ያንን ሰማ ሰማ ሰማ ሰማ ከዚያ ኦርቶዶክሳዊ የለም። ከዚያ ደግሞ እሱ የሚያስበው በዚያ ልክ ነው፣ በሰማው ልክ ነው። ተቀድሶ ተለውጦ ኦርቶዶክስ ሁኖ መጸለዩ መረጋጋቱ ማዘኑ ስለ አንድነት ማውራቱ እንዴት ሊኖረው ይችላል? እንዴት ሊኖረው ይችላል? ስለዚህ አጠቃቀሙ ኦርቶዶክስ ከመሆን ጋራ ራሱ ይጋጫል። ኦርቶዶክስ ከመሆን ጋራ ያለን አጠቃቀም ምክንያቱም ምክንያቱም ባይገርማችሁ እዚህ ጉባኤ ላይ ቁጭ ብለው አሁን ብንፈልግ በእርግጠኝነት በጣም ጥቂት ሰዎችን እየተጠቀሙ አገኘዋለሁ። በእርግጠኝነት በቃ የስልክ አጠቃቀም እንግዲህ የኛው መልእክት የንታ ለእኔ ያሉኝ ነው የሚመሰለኝ፣ የእናንተም ሊሆን ይችላል። አብዛኞቻችን እንዲህ ነን። ማታ ስንተኛ ጸሎት አንጸልኝ ማለት ስልክ እንጎረጉራለን። እዛው እስኪደክመን ነካክተን እዛው እንተኛለ። ጠዋት ስንነሳ ማታ ይገባልን ምናልባት የመጣል ኖቲፊኬሽኖች ካሉ እሱን ቼክ ለማድረግ ነው የምንሄደው። ሰላም አውለ ሰላም ማሳደረኝ የሚለው እንኳን ሰነፎች ነን። ይሄ እኔንም ጨምሮ ነው። የሆነ ሰዓት ብርቱ እንሆናለን፣ ነው ቤተክርስቲያን ደርሰን ስንመጣ ንግስ ገዳማት ላይ ደርሰን ስንመጣ፣ የሆነ ቦታ ደርሰን ስንመጣ እንደኛ ጸሎተኛ የለም ወይ። ጾም ላይ ካለን ልክ ያቺኛዋ ጊዜ ስታልፍ መደካ ከመሆን ቅልፎ ምኑ ምኑ ሲመጣ መጸለዩ ይቀራል፣ አባታችን ይቀራል፣ ሰላም ነኪ ማለት ይቀራል። በቃ ጠዋትና ማታችን ተመሳሳይ ይሆናል። በተለይ ከስልክ ጋር በተገናኘ ቤተ መቅደስ እንኳ ቤተ ክርስቲያን እንኳ ገብተን አናርፍም። እና ያንን መልእክት ለእኛ እኔ እንግዲህ ለእኔ ያሉን የሚመስለኝ በእርግጠኝነትም ነው ጀርመን ፍራንክፈርት ላይ አስደናቂ ነገር ታየ። ብፁዕ ዲዮናሲዮስ ሀገረ ስብከት ነው ጀርመን። እና በጣም በጣም በጣም አስደናቂ ተአምር ታይቷል። ህዝቡ ግር ብሎ ይወጣበት ኦርቶዶክሳውያን ናቸው። ነገራችን ላይ ጀርመን ፍራንክፈርት ምን ተፈጠረ? ምን እየተደረገና ምን እየተካሄደ ነበር በጀርመን ፍራንክፈርት ይህ ክስተት ትናንት ቅዳሜ ነበር። ሙሉ ሰዎች እንደዚህ ነጭ በነጭ ለብሰው የመጡት በውጭ ሀገር የሚኖሩ ወይም ደግሞ አውሮፓ ሀገራት ላይ የሚኖሩ የኦርቶዶክሳውያን ተሰብስበው እንዲሁ ደግሞ ሰንበት ተማሪዎች በአጠቃላይ ተሰብስበው ነበር። ትላንት ጀርመን ላይ ወይም በጀርመን ፍራንክፈርት ይህን ዝማሬ ዘባዶ የሚባለውን ፕሮግራም ያካሄዱ። እንደምትመለከቱት ነጭ በነጭ ለብሰው ከህፃን እስከ አዋቂ ነበር ይህ ፕሮግራም ላይ ሁሉም ኦርቶዶክሳውያን ያገኙትና ኢትዮጵያ ኦርቶዶክስ ተዋዶ ክርስቶስን በመላው ዓለም እየሰበከች እንዲሁ ደግሞ የመላእክትን ዝማሬ ለዓለም እያሳየች የምትገኝ ድንቅ ቤተክርስቲያን ናት። ይህን መርሃ ግብር ያዘጋጀው የጀርመንና አካባቢ ሀገር ስብከት የሰንበት ትምህርት ቤቶች ህብረት ሲሆን ይህን ማለት በጀርመን፣ በአውስትሪያ፣ በስዊዘርላንድ በሆላንድ ዙሪያ ያሉ ሰንበት ትምህርት ቤቶችን በሙሉ እንደዚህ ነጭ በነጭ ለብሶ እንዲሁ ደግሞ መላእክትን መስሎ ያለው ዝማሬ ሲያቀርቡና እግዚአብሔርና ፈጣሪያቸውን ሲያመሰግኑ ነበር። እጅግ በጣም አስገራሚ ነበር። የእናንተ ሀሳብ፣ የእናንተ ስሜት እንዴት ነው? ሀሳብ እኔ በጣም የወደድኩት ነው የአላፋት ዝማሬን ነው ምናቀው እንዲህ በህብረት በጀርመን ደግሞ ባሉ አህጉረ ስብከቶች በሰንበት ትምህርት ቤቶች የተዘጋጀው በጣም ደስ ያሰኛል። እንደው ምን እንደቀናሁ ነው ታውቃላችሁ። ምን አለ እንደው ይሄ አዘጋጆቹ ጀርመን ላይ ያላችሁ፣ እንደውም በሆላንድ ፖላንድ፣ ጀርመን ላይ ያላችሁ ይሄን የምትሰሙኝ ወንድሞቼ ቶቼ ምን አለ እንደው ማስታወቂያን እንኳ ቲክቶክ ላይ በሰራው ብዬ ነው የቀናሁት። እንደው ምን አለ ባስተዋውቅላችሁ እንደው ምንም ባይሆን እንደው መታችሁ ተሳተው የምትሏን አንድ ማስታወቂያ እንኳ ቲክቶክ ላይ ብሰራ የሚል መንፈሳዊ ቅናት ላይ ያደረብኝና ሳይ እንዲህ አይነት ምናልባት በውጭ ያላችሁ በስደቱ አለም የምትገኙ እንዲህ አይነት ደስ የሚያሰኙ ዝግጅቶችን ስታዘጋጁ ምንም ባንሰራ አንድ ፕሮሞሽን መስራት አይከብደንም። ለእናንተና አውሩን ቴሌግራም ላይ ሊሆን ይችላል፣ ቲክቶክ ላይ ሊሆን ይችላል። አውሩን እሺ፣ ጻፉልን። ምናልባት ጀርመን ላይ ያላችሁም ኮንታክት አድርጉን። ቴሌግራም አለ፣ ዋሳፕ አለ፣ ራሱ ቲክቶክም አለ። በዛ ባሉ ሊንክ ላይ እኛን ኮንታክት አድርጉን። እኛ በቲክቶክና ማስታወቂያ እንስራላችኋለን። ኖት ለመናገር ይህም ኦርቶዶክሳዊነታችን በዚህ በዚህ ካላሳየን ምኑን ተባበርን። ግን በጣም ደስ ብሎኛል። በአካባቢ በዙሪያ ያላችሁ ጀርመን ላይ ያላችሁ ወይ ደግሞ እዚህ ላይ ተሳተፋችሁ ወይ መረጃው የነበራችሁ ሰዎች ጻፉልኝ። እኔ እዚህ አካባቢ ነኝ፣ ሰሚቼ ነበር፣ መሄድ አልቻልኩ፣ ሄጄ ነበር የምትሉትን አድራሻችሁን የጻፋችሁ ጻፉልኝ። ስለያችሁ የማስታወቂያ ስራውን ግን እንደነገርኳችሁ እኔ አስታውቅላቸዋለሁ በቻልኩት አቅም ማለት ነው። ወደ ቀጣይ ለአምራ የአያ ዘለለታ እንዲህ ይላል እንግዲህ። አንዲት ሴት መልካም ወጣት ላይ እንዳትቀሩ ብላ ስትፎክር ነበር እና የአያ ዘለለታ መልስ ሰጥቷታል፣ እንካታል ሰላም እንዴት ናችሁ? ከዚህ በታች ስማቸውን የምዘረዝራቸውን ወንድሞች ሜንሽን እንድታደርጉልኝ እና የምሰራችሁን እንድትነግሩልኝ በጌታ ፍቅር እጠይቃችኋለሁ። ምክንያቱ ደግሞ መልካም ወጣት 2017 ኤክስቱ ራይት ላይ ሙሉ ወጫቸውን የሸፈንኩላቸው ስለሆነ ነው። ከአንድ ዙር በላይ እንኳን ልቆይ ቢሉ ይችላሉ። ወንድም ፈለጋት ናቴዎስ፣ ወንድም ይኮ፣ ወንድም ያያ ዘለለታ፣ ወንድም ደምረው፣ ወንድም ዶሲ 19 ወንድም ጎልደን ኦርቶዶክስ፣ ወንድም መጋቢ ሀዲስ ኢንጂነር ዘአማኑኤል ወንድም ብኒ የሳንጃ ከብዳት ልደታ ማርያም ምስክርነት እንደ መናፍቅ በጣም ደፋር እል እኔ ከመናፍቅ አንም ቀናው አንድ ነገር ነው። እሱም በድፍረታችሁ ጌታ ኢየሱስ በጣም ደፋር እኮ ናችሁ። የጠራሻቸው ልጆች ግን ተቀቻለሽ። እኔ እኮ የሆነ ማህበራዊ ጉዳይ ላይ አንድ ሰው ታሞ ወይ እርዳታ ልንሰበስብ ልንተጋገዝ ምናምን ነበር ይመስለኝ። መልካም ወጣት ኑ በኔ ወጪ ልጋብዛችሁ፣ ባንቺ ወጪ ልንድዬ አቱ ምክንያቱም የዛሬ 15 ቀን አካባቢ ዳዲሽ የጠራውን ጥሪ ስላልሰማን አሁን ደግሞ በአንቺ በኩል ጥሪ መደረጉ ነው። በእውነት በጣም ደፋር ነሽ። ሊዱይ ሰሪ ዮናታን ዳዲ ያንቺ እንዲህ አይነት ጥሪ አስተላልፎ ነበር። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። ዮናታን አጀንዳ በሱስ ተስፋ በመቁረጥ በተለያየ ጉዳይ የተጨነቁትን ወጣቶች ከነ ማህተባቸው ከነ ሃይማኖታቸው ወደ መልካም ወጣትነት መጥተው የኔ ፍላጎት መልካም ወጣት ማፍራት ብቻ ነው የሚለውን ስውር የሆነውን የዮናታን አጀንዳ ዛሬ አንቺ ገልጠሸዋል። ምክንያቱም እኛ ስታይን መልካም ወጣት አንመስልም። ሆይ እኛ ኮ ለሀገር ለቤተክርስቲያን በቻልነው አቅም ብዙ ዋጋ የከፈልን መልካም ወጣቶች ነን። ምን አይተሽብን ነው? እጃችን ላይ ሲጋራ አለ? ጉንጫችን ውስጥ ጫት አለ? ሰውነታችንን በጩቤ ስንተለትል አይተሻል? አተን ተቸግረን ስንለምን ታይተናል? ዮናታን፣ ጭምብሉ ሲገለጥ ማተብህን ሊያስበጥስህ ሃይማኖትን ሊያስክድህ እንጂ መልካም ወጣት ሊያደርግህ እንዳልሆነ በሊንዱ ንግግር የዮናታን ጭምብል ሃይማኖታዊ ጥላቻ ታይቷል ማለት ነው። መልካም ወጣት ከነማተብ ይቀበልህ። ይሄን ማረጋገጥ የምችለው መልካም ወጣት ላይ ሊንዱ እኛን ጠርታናለች፣ እኛን ጋብዛናለች። መልካም ወጣት የሚባለው የፓስተር ዮናታን አጀንዳ ሃይማኖት የማስካድ ማህተብ የማስበጠስ ሁኔታ እንደሆነ ግልጽ ሆኖ ታይቷል። ምክንያቱም እኛን መልካም ወጣት ብለ ለመጥራት ሞራሉ አይኖራችሁም። አጀንዳችሁ ሃይማኖት የማስቀየር ምዕመኑን ከቤተክርስቲያን ማስኮብልልና ማኅተብ ማስበጠስ መሆኑን ግልጽ ነው ማለት ነው ኦርቶዶክሳውያን ባለማተቦች፣ እኔ ማርያምን፣ አንድም ኦርቶዶክሳዊ ወጣት ወደ ዮናታን አዳራሽ እንደማይሄድ አውቃለሁ። ስለዚህ በየቤተ ክርስቲያኑ እየዞራችሁ መስቀል ያለውን ማተብ ግዙና እያሳሰራችሁ ወደ አዳራሽ አስገቡና ከዛ ድራማችሁን ቀጥሉ። በመጨረሻም ሊንዱ እህት አለም እህቴ ወይ አንመጣ እንግዲህ፣ የዚህ የመልካም ወጣት አጀንዳው ይታወቃል። በተለይ እቺ መስቀል አድርገው ምናምን የሚያነሷቸው ፎቶዎች አሉ ና የራሳቸው ሰዎች ናቸው አብዛኛዎቹ። በነገራችን ላይ ሄደናል ብለው ከተመለሱ በኋላ የሰጡት ምስክርነት በጣም በጣም ዘግናይ ነው። ለመመለስ እቀይራቸዋለሁ፣ ከሱ አውጣቸዋለሁ ብሎ ወስዶ በጣም ከባባድ ነገሮች ሲያደርስባቸው እንደነበረ ራሳቸው ምስክሮች ናቸው እና ተከታትላ የተመለስ ነው ወንድማችን ልደተ ቃል አዲስ አበባ ላይ ኢየሱስ ጌታ ነው ምናምን እያሉ በየአውደ ምረት በየአደባባይ የሚጮት አሉ፣ የሚሰብኩ እነሱን እያያዘ መጽሐፍ ቅዱስ መርሎ ተጽድቄ ዲያቆን ያደርጋላ በጋዝን መጽሐፍ እየሰጠ ጥያቄዎችን ይጠይቃል። ኢየሱስ ጌታ ነው ያለበትን መጽሐፍ ቅዱስ ጥቅስ እንኳን አውጣለኝ ብሎ ማውጣት እንኳን ያልቻለ ፓስተር ነው ሲዞር የነበረው ና አሁን ሀዋሳ እመጣለሁ ብሏል። እንግዲህ ሀዋሳ እንደምታውቁት የፕሮቴስታንት ቤተ እምነት በቁጥር ትንሽ ከፍ ያለበት ቦታ ነው ሀዋሳና ዙሪያው ላይ እና አብዛኛው በየአደባባዩ ደግሞ እንዲዞራሉ ይጮኋሉ፣ ኢየሱስ ጌታ ነው እያሉ እና እነሱን በቀጥታ ይየጠይቃቸዋለሁ በማለት ወደ ሀዋሳ መጣለው። ልደተ ቃል ያለበትን ነገር ላስደምጣቸው፣ ሐዋሳ ለመሄድ እያሰብ ነው። መድሎ ተጽርቅን ይ የሐዋሳ አደባባይ ላይ ያሉትን ፕሮቴስታንቶች ቻሌንጅ የማድረግ ስራ አልንጀምር። በየአስር ሜትሩ ነው ማይክ ይዘው ዛ የሚቀውጡት አይደለ? የመጀመሪያ ፈርስት ላይን ቾይዛችን ሀዋሳ ነው። ግን እንደ አዲስ አበባ ሐዋሳ ቀላል አይደለም። እንደ አዲስ አበባ ሐዋሳ ቀላል አይደለም ማለት ከኮስት አንጻር ይቀላል አይደለም ከኮስት አንፃር ቀላል ቀላል አይደለም። መርሎ ተጽርቅን በብዛት እንገዛለን፣ መጽሐፍ ቅዱስ እንገዛለን። ስለዚህ ግን ቀላል አይደለም። የሐዋሳ ቀላል አይደለም። ሐዋሳ ላይ እንመጣለን። እንዲህ ስለተናገርኩኝ እንዲ ደግሞ ተሰብሰባችሁ እዛ ተደብቃችሁ እንዳጠብቁኝ ብቻ እና ምን ይሄንን አገልግሎት ለማገዝ የምትፈልጉ የተወሰናችሁ ሰዎች ብቻ በውስጥ አናግሩ። ይሄን አገልግሎት አሁን ይሄ የመጽሐፍ ቅዱሱን ምና ምናምን ነገር የምናደርገውን ነገር ለማገዝ የምትፈልጉ ብቻ ብቻ በውስጣና የተወሰናችሁ ሰዎች ብቻ በጣም በተለይ አቅም ያላችሁ ሰዎች ብቻ እኔ አሁን እኔ ከድሮም ጀምሮ ከምታወቅበት አንድ ነገር ምንድን ነው መሰላችሁ፣ እኔ አረብ ሀገር ላይ ያሉት እህቶችን በየትኛውም ነገር ላይ እንዲሳተፉ አልፈልግም። የማልፈልግበት ገንዘብ ስለሌላቸው አይደለም። ለምን መሰላችሁ? የእናንተ ገንዘብ ሳይሆን በዛ ውስጥ ነጭ ላይ ባለባችሁ ወገባችሁ እስኪንቀጠቀጥ የምትሰሩት ስራ ነው ፊቴ ድቅን የሚለው እውነት። በሀዋስ አካባቢ ያላችሁ ያለን ማገዝ የምንችል እንደው ብናግዝ ደስ ያሰኘኛል፣ እውነት ለመናገር ምክንያቱም አላማውና ህልሙ ረጅም ርቀት ስለሆነ ማለት ነው። ብፁዕ አቡነ ጎርጎሪዎስ ስለ አቡነ ሳይሮስ የሰጡትና አስደናቂ ምስክርነት አንድም ልጆቼ ናፍረው በጣም ከልብ ምስ ጋራ ለአቡነ ሳይሮስ ብፁዕ አቡነ ጎርጎሪዮስ የሰጡት ምስክርነት ነው። የመጨረሻችንን መረጃ እናሳያችሁ። በጣም የደነገጥኩበት ነው፣ ግን የተቀነባበረ ነው። የብፁዕ አባታችን በረከት በሁላችን ላይ ሲዘር በመጀመሪያ ብፁዕ አቡነ እንድርያስ አረጋዊ አባት ናቸው። የደብተራ ስብስብ ጉድ ስሙ ብለው ፕሮቴስታንቱ ነው ሲያባዛ የነበረው እንደምናስታውሰው ከሰሞኑ ብፁዕ አቡነ ገብርኤል የዚህ ማርያም ቤዛዊ ዓለም አትባልም ባሉበት ሰዓት ላይ አቡነ እንድርያስ ነው መጀመሪያ መልስ ከሰጡ አባቶች መካከል የታዩት። እና አሁን ድምፃቸውን አመሳስለው አቡነ እንድርያስን አስመስለው የማይሆን ሴራ ሰርተዋል። የድምፅ መረጃውን ነው ማስደመጣቸው። ፕሮቴስታንቱን የተቀባበለው፣ የሰራ ያለው ፕሮቴስታንቱ ነው፣ ያዳረስ ያለው ፕሮቴስታንቱ ነው፣ ያቀነባበረው ፕሮቴስታንቱ ነው። ፍጹም ኦርቶዶክስ ያሉ ነገር ነው አቡነ እንድርያስ ሚኒስትር ምንኩስና ሚኒስትር ፓፕስና ተረርተው ካሉበት አገረሰብ ከችተው ወደ ገዳም በአት ሄደው ዝቅ ብለ መንኩሳትን የሚያገለግሉ ካህናት ናቸው፣ ጳጳስ ናቸው። እንዴት እንደፈበረኩ ድምጹን ላሰማችሁ። ሄሎ አባታችን እንደናደሩ! እንደነበሩ ተደባርቅ ነው መደውል ለወስ ሰነበቱ። ሰላም ልጅ ነኝ ቤተልሔም ነሽ? አዎ ቤተልሔም ደህና ነው ይመስገን። ይመስለኛል ነው ደህና ነሽ? ገጠር ወጥቼ ነበር። ከመላከ ሰላም ፍሬው ጋር ተጣልተው የሚባለው ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ እ ተጣልተው የሚባለው ወሬ ሰምቼ እኔማ መቼ ተጣላው፣ እሱ ከዳኝ እንጂ እናቴ። እሱ ከዳውታው አሁን ያው ከቅዱስ አባታችን ጋር አጣልቶኝ በጣም የሚገርም ነው። ከእንግዲህም ማለ እሱ አንድ ምስጢርም አይወጣም ወይ ምስኪ እንዲያው ከባድ ነው። በሩቅ አይደል ነበር። በጣም በጣም በጣም የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ፣ ነግረውኝ እና በጣም እያዘንኩ። አሁን እሱ ከዚህ ገብቶ ስሜን ሁሉ አጥቆ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላ ታቦትን ይዛችሁ ትሄዱ፣ ደባርቅ ያገኘሁትን ልጅ ወደ ስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። ይዞን እንግዲህ አሲት ልጅ ነገር ነው። አሁን እሱም እየታደደ ነው። አረ በእውነት ጥሩ ያስይዙት። አዲስ አበባ ላይ ያሉ አዲስ አበባ ነው ያለሁኝ። እንግዲያው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጠርኩ ነው። ሰዎችን ሌሎችን ሰዎች አሰባስቤ በብቼ ልነግራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ፣ እኛ እንዳልኮት ያነ ልጅ ልተን ካዱ እንላቸዋለን። እስላሞችን ያደረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ይሄ ትልቅ ነው። ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንዲያው ንገር ይልኝ። እሺ፣ ከዚህ የበለጠም ችግር የለ። አዎ በእውነት የሚያስ ለኔ ብቻ ለአባታችንም ችግር ነው። ለአባትነቶ ሰላምን ችግር ነው እንጂ ለርስዎ ብቻም አይደለም። አዎ እንደ በጣም በጣም በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይሄን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራል ብለው ነው? ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያው ያወጣዋል ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ፣ ተናግሮታል። አዎ እና እንግዲህ በአጭሩ ይበቃናል። ይጠለ እሺ በቃ ሁሉንም ለእነዛም እኛ እንልካለን፣ እንዳያወጡ አይዞወት። እርስ አዲስ አበባ ከሆኑ ገብተው ይንደሯቸው፣ ውሸቱ ይበሉ፣ እነግራቸዋለሁ። እሺ አባታችን ሽላፊ እና ከበድ አድርገው ይንገሩ። በጸሎት እንዳይረሱ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ እሺ አባታችን፣ እደውላለሁ። እሺ እሺ፣ ደህና ይዋሉ። አሜን። ሰላም ወይ አሜን። እንግዲህ ቀሪም አለ። ወደ ሰባት ደቂቃ ነው። አሁን ሶስት ደቂቃ ከአርባ ስድስት ያለውን ሰከንድ ነው ያሳዩዋችሁ። ቀሪውን የተቀነባበረውን ደግሞ በያሮስ ሁለት ሙሉን ሙሉ ድምፁን እለቅላችኋለሁ። የተለቀቀም አለ ገብታችሁ ተከታተሉ። ይታያችሁ ብፁ አቡነ እንድርያስ እንዲህ ናቸው ብሎ ስም ለማጠልሸት ሆነ ብለው አቀነባብረው አስመስለው እንግዲህ፣ ድምፅ ማስመሰል በጣም ቀላል በጣም ቀል የሚከብድም አይደል። እንዲህ አይነት ነገር አድርገው አንድን የከበረ ጳጳስ ዝቅ አድርገው ለመሄድ የሞከሩበት አካሄድ የሚቀባበለው የሚያደርገው የሚጽፈው የፕሮቴስታንቱ ቤተ እምነት ነው። በጣም በሚያስገርም ሁኔታ ማለት ነው። በዚህ ደረጃ ነው ሴራቸውን እየሰሩ ያሉት። እውነት አይደለም ሀቅ አይደለም። የብፁ አባታችን የብፁ አቡነ እንድርያስ የታላቁ ጸሎተኛ አባት ዋርካችን ናቸው። በእውነት በረከታቸው በሁላችን ላይ እንዳልኳቸው ሙሉ መረጃውን የአሮስ ሁለት ላይ ለቀዋል። ገብታችሁ ተከታተሉ ሁላችሁም ኦርቶዶክስ የአሮስ ሁለት ሰባት ደቂቃ ያህል ሰፊ ትንታኔ በዛ እንሰጥበታለን። ስለ ብፁዕ አቡነ እንድርያስም የተወሰኑ ሀሳቦችን እናነሳል። የአርእስቱ ላይ የተለቀቀውን ገብታችሁ ተከታትሉ። ወንድማችሁ ሉል መብራቱ ነኝ። የዛሬ መረጃችን እኚህን ይመስላሉ። ክብር ምስጋና ያለአብ፣ ክብር ምስጋና ያለወልድ፣ ክብር ምስጋና ያለመንፈስ ቅዱስ አንድ አምላክ አሜን።